አሰላም አለይኩም ወረሐመቱላሂ ወበረካቱ። ሰላም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምድሊላሂ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ጊዜ ይበል። ለቤቴ አዲስ የሆናችሁ ሰብስክራይብ ያድርጉ፣ የደወል ምልክት መጫን አትርሱ። ማለት ነው እንግዲህ ዛሬ የመጣንበት አንድ የቤተሰብ ጉዳይ ነው ማለት ነው እና ሀሊማ ማለት ነው። እኔ ዛሬ ቪዲዮ እንድሰራ ያደረገኝ ነገር ያስገደደኝ ነገር ቢኖር አንቺ ቪዲዮ ሰርተሽ ያንቺን ስላየሁ ነው ማለት ነው። ገባሻ? ሲጀመር ሲጀመር አንቺ ታዊ ኑሮዬን እንኑርበት አይመለከታችሁም እምትይ ማለት ነው። እኛ ምን አገባን ስለ ኑሮሽ? እኮ ምንም አይመለከተንም። ማንም በማንም ጣልቃ መግባት አይችልም። ግን እኛ እኔም ሆነ ሙሐመድ ማለት ነው የእህትነታችንን ምክር እንመክራለን ዛሬም ነገም። መቀበል አለመቀበል ደግሞ ማለት ነው የራስሽ ጉዳይ ነው ማለት ነው። እኛ በእህትነት ይሄ ነገር አይሆንም፣ ተይ፣ ከዚህ ነገር ተቆጠቢ፣ ወደዚህ መንገድ አትሂጂ። ማን ይመክርሻል? ባዳ እኮ ስቁ አልፎሽ ነው የሚሄደው ማለት ነው ገባሻ? ለምን እኛ የምንመክረው መጥፎ ነገር እንዳትወድቂ፣ አልሆነ ቦታ ላይ እንዳትሄጂ አልሆነ ሰው ጋራ እንዳትሆኝ የምንመክረው ነገር አሽን ከአንቺ እኛ ትንሽ ከፍ እንላለን በሚለው ነው ማለት ነው። እንዴት ታውኝ ህይወቴ የልኖርበት ምናምን። ኧረ እባክሽ ስተካፍራላ ወላሂ እኔ በጣም ነው የተናደድኩት ማለት ነው። ሰራሀ ጭራሹን ደግሞ ገብተሽ እንደገና እንዳዲስ አንቺ እኛን እሺ ብለሽ እውነታችሁን ነው እህቶቼ እኔ ከእናንተ አልወጣም የእናንተ ምክር እቀበላለሁ ማለት ሲገባሽ፣ አንቺ እንደገና ብታርፉ ይሻላችኋል፣ እዚያም ሄዳችሁ እንደዚህ አትበሉኝ ምናምን፣ የራሴን ህይወት እኖራለሁ። ሲጀመር አንቺ ገና ምኑን ነገር የህይወትን ምንነት ሳታቂ እኔ ህይወቴን እኖራለሁ ብለሽ ትያለሽ። ግን አንዳንዴ የሰውን መስማት ዘመድ የሚመክረውን ጓደኛ የሚመክረንን ብንሰማ እንደዚህ አንሆንም ወደኋላም አንቀርም ማለት ነው። የክፉ ጊዜ ከመነጋገር ከደረሰ በኋላ ያ ነገር ከተፈጠረ ነገር ከምንላቀስ ሳለ በፊት መነጋገር መወያየት አይ ይሄ ነገር እኔ እንደዚህ እንደዚህ ነገር አስቤ ነበረ እህቶቼ፣ ምን ትሎኛላችሁ? ይሄ ነገር ቢሆን እኮ ይሄ ነው። እኛ ደግሞ የእህትነታችንንና መሐመድም ቢሆን ወንድማችን የወንድምነቱን ምክሩን ሲጀመር፣ ከዚህ ሀገር ላይ ያለን እሱ ነው ማለት ነው። ያለንን ነገር እንናገራለን። ሲከፋን እሱ ጋር ነው የምናለቅሰው። የሆነ ችግር ሲገጥመንም እሱ ጋር ነው የምንሄደውና የሆነ ነገርም ሲሆን ወንድማችንን ማማከር መመካከር ያለ ነው። እኛ ደግሞ አሁን አንቺን የመከርንሽ ምንድን ነው፣ አልሆነ ቦታ ላይ እንዳትወድቂ ገባሻ? ነገ ደግሞ የሆነ ነገር እዚህ ስደት ላይ እኛውን የምንተሳሰበው ማለት ነው። እና ከዚህ ስደት ላይ አልሆነ ነገር እንዳትወድቂ ብለን ነው እንጂ እንደፈለገሽ ከመሆን ትችያለሽ ገባሽ? ግንሳ የማናት የማናቸው ማናት ይቺ ከምትባይ እኛ ቤተሰቦች ዘመዶች እያለን ሳይሆን በፊት አይ ይሄ ነገር እኮ አይሆንሽም ይሄ ነገር እኮ እንደዚህ ነው ብለን ስንልሽ፣ ኦኬ ነው እንዲህ፣ እህቶቼ እውነታችሁን ነው፣ እኔ ከእናንተም አልወጣም ብለሽ ይሄን ነገር ማለት ሲያስፈልግሽ እና ልጁን ደግሞ እኛ ጋር አገናኝተሽ ያለውን ነገር ማውራት ሲችል፣ አንቺ በራስሽ ሁሉንም ነገር እኔ ስለ እኔ ህይወት አይመለከታችሁም ከእኔ ህይወት አትግቡ ምናምን። ኧረ ተይ በእናትሽ እንደዚህ አይባልም እንደዚህ አይባልም። አዎ ዛሬም ነገም እኔ ከምክር ወደኋላ ኋላ አልልም፣ አንቺን ከመከር ወደኋላ ኋላ አልልም። አዎ እኔ ማን ነኝ፣ እኔ ሰው መመከር እኔ ማን ነኝ ብዬ አንዳንዴ ራሴን እወሳለሁ። ግን ቢሆንም ደግሞ ከእኔ ደግሞ እኔ ደግሞ የሆነ ነገር ሁኜ ደግሞ ከእኔ ደግሞ ተሽዬ ከአንቺ እኔ ተሽዬ ከተገኘሁ አንቺ ወደ መጥፎ ነገር ስትሄጂ እያየሁሽ ዝም አልልሽም። ባለኝ ነገር ያቅሜን እታገላለሁ፣ የአቅሜን ነገር እመክርሻለሁ። መመለስ አለመመለስ፣ ምክራችን መቀበል አለመቀበል ደግሞ ያንቺ ፈንታ ነው ማለት ነው። ስለዚህ አሁን እንግዲህ አታለቃቅሽ ማለት ነው። ምክር የወንድሞችን ምክር የእህቶችን ምክር የቤተሰቦችን ምክር መስማት እኛ ሲጀመር አልፈን ተርፈን ኢትዮጵያ ላይ ደውለን እንዴ እክሬት እኮም ቢያለችን አጠቃችን እንደዚህ ሆነች ብለን ከምንነጋገር፣ እኛ ዛሬ ነፍስ አውቀናል፣ ትልቅ ሆነናል። እኛው ራሳችን እየተመካከርና ቤተሰቦቻችን እስክንደርስ ከዚህ ስደት ላይ እየተሳሰብነ አይዞሽ አይዞህ እየተባባልነ እንደምንኖረው የሆነ ችግርም ሲመጣም የሆነ ነገርም ሲመጣም ስንመካከል ሁሉም ነገር ደስ ይላል ለምን ተማክረን ያደረግነው ነገር ሲሆን የሆነ ነገር እንኳን ቢደርስብሽ ያን ነገር ስለምናቀው እና ያን ነገር ስላለንበት ልንረዳ እና ያንን ነገር መፍትሄ ልናመጣ እንችላለን ማለት ነው ግን አንቺ በራስሽ የወሰንሽውን ነገር አንቺ ያን ነገር ኮተት ብታመጪ ያንን ኮተትኛ እንዴት እንቀበላለን ለምን መጀመሪያ ላይ እሽ እህቶቼ እሽ ወንድሞቼ ብለሽ ስላላልሽን ማለት ነው ሰማሻ ይሄ ስለሆነ አሁንም ቢሆን ተማከሬ ስሜ የሰው ምክር ስሜ ህይወትሽን አትኖሬ ማለት አይደለም፣ ግን የሚሆንሽን ሰው ምረጪ ነው። የሚሆንሽን ሰው ምረጪ። በቃ ክፉንም ደጉንም ማወቅ አለብሽ። ከዚህ በኋላ እንቺ ማንም የሚመክርሽ የለም። እዚህ በኋላ ሁላችንም ነፍስ አውቀናል። ግን ደግሞ ለእኛ ያማከርሽን ነገር የማይሆን ነገር ነው፣ በቃ የማይሆን ነገር ስለሆነ የዛ ነገር ራቂ ስንልሽ አንቺ ደግሞ ለምንድ ነው በህይወቴ አትግቡ፣ በህይወቴ ገብታችሁ አትበጥብጡኝ። ወይኔ፣ እኔ መቼም ከምክር ወደኋላ አልልም። ግን መቀበል አለመቀበል ያንች ፈንታ ነው፣ አይመለከተኝም ማለት ነው። በኋላ ግን የሆነ ነገር ቢሆን ማለቃቀስ እንደዚሁ ምናምን የሚባል ነገር የለም። እኔ ካሁን ሆኖ አስጠንቅቅ የምነግርሽ ማለት ነው። አታለው ሙሐመድም ተናግሯል ማለት ነው። እየመከረ ነው፣ እየተናገረ ነው። ስለዚህ እኔና ሙሀመድን ጠልተሽ ልማንጋ ሄደሽ ልትማከሬ ነው። የሆነ ነገር ግን ቢደርስብሽ የምናነሳሽ እኔና ሙሐመድ ነን። ማንም አያነሳሽም እዚጋ ማለት ነው። ገባሽ? ማንም አያነሳሽም። እያለፉ እየሳቁብሽ ነው ጥሮሽ የሚሄዱ ማለት ነው። ስለዚህ የእኛን ምክር መስማት አለብሽ፣ መቀበል አለብሽ። አሁንም መሐመድም እውነቱን ይነግርሻል። ዛሬም ነገም፣ እሱም ከመናገር ወደኋላ የለም። እኔም እንደዛው መናገሬን ወደኋላ አልልም። ያን ነገር እስካልሰውሽ ድረስ ከዛ ነገር እስካራቅሽ ድረስ አሁንም ቢሆን የማይሆንሽ ቦታ ላይ ስለሄድሽ የማይሆንሽ ቦታ ላይ እዛ እንድትወጪ እንፈልጋለን ማለት ነው። ይሄን ነገር ደግሞ አንቺ ደግሞ ከኛ ጋር ተጣፍተሽ አይደለም፣ ከኛ ጋር ተስማምተሽ ነው ይሄን ነገር እሺ ብለሽ ብታደርጊው ጥሩ ነው ማለት ነው። እኛ እኮ ህይወት ብትኖሪ የራሽን ህይወት ብትኖሪ ደስ ይለናል። ወልደሽ ከብደሽ ትዳርሽን ይዘሽ ብትኖሪ እኛ ደስ ይለናል። ግን የማይሆን ሰው ጋር እዚህ ሀገር ላይ ሳውዲ አረቢያ ላይ ታውቂያለሽ፣ ብዙዎች እያለቀሱ ነው። ብዙዎች በቃ በአሁኑ ሰዓት በጣም ከባድ ነው ሲጀመር ማለት ነው። አይደለም እኛ ብትሰርያ ብለሽ ቀርቶ ማለት ነው። ቤተሰብ እንኳን እየታገለላቸው ስንት ሰዎች እያለቀሱ ነው ያሉ ስደት ላይ ማለት ነው። እና ቪዲዮ እንድሰራ አስገደድሽኝ አንቺ ማለት ነው። ስለዚህ አሁንም ቢሆን ተጠቆጠቢ ብያለሁ። አሁንም ምክራችንን መስማት አለብሽ። ነገም ዛሬም ከዛ ነገር መራቅ አለብሽ። ነግርሽ አለው ማለት ነው። እኔ እንደ ህትናት ነው የምነግርሽ እንጂ እኔ እኮ እንደ ማንኛውም ሰው እንደ ባዳ ስቄ ማለፍ አላቃተኝም ማለት ነው። ግን እሷ ነገ የምንጠራ እኛ ነና ነገ ከኛ ጋር ነው መጠሽ የምታለቅሽው። ነገ ቢከፋሽም አንቺ ሲከፋሽ እኛም ስለምንከፋ ያ ነገር ሳይደርስ አስቀድመን የምናደርገው ጥረት ነው። ይሄን ነገር ደግሞ አንቺ ደግሞ እንደ መጥፎ ነገር አድርገሽ አላስቀመጠኝ አሉ። ኑሮዬን በጠበጡት ለእነሱ ብዬ የት ልሂድ ትያለሽ ማለት ነው። እባክሽ የት ልሄድ አላልሽም። ለማንኛውም ተመከሪ፣ የሰው ምክር መስማት አለብሽ እዚህ ጋር ደግሞ ቤተሰቦቼ ማለት ነው። አንድን ሰው እናንተ ጓደኛም ሆነ እህትም ሆነ እንደ እህት ሆናችሁ ስትመክሩ እንደ ጠላት የሚያደርጓችሁ ነገር ለምንድን ነው? እኔ በጣም ግራ የሚገባኝ ነገር ማለት ነው። እ ምክርን መስማት ግዴታ ነው። ማዳመጥ አለብሽ። መመካከር አለብን። ይሄ ነገር ይከፋል፣ ይበጃል፣ እንዴት ነው የሚለውን ነገር መመካከር አለብን። ስለዚህ ሀሊማ ወደ ራስሽ ተመለሺ። እኛን ደግሞ ጠብ አታምጪ። ነገር አትጎትቺ። ነገር ለማንም አይጠቅምም። እኔ ከማንም ነገር አልሰራም። እኔ ከማንም ነገር አላመጣም። እላ ራሴ ነኝ የምነግርሽ ሁሌም እየነገርኩሽ ነው። ዛሬም እኔ ነው የምነግርሽ እንጂ ከማንም ሂጄ እንደዚህ ሆና እንደዚሁ አልልም። በቀጥተኛው መንገድ እኔ ነግርሻለሁ። መቀበል አለ መቀበል ግን ያንቺ ፈንታ ነው። እየነገርኩሽ ነው ማለት ነው። ወደ ራስሽ ትመለሽ እንደሆነ እንደ ጓደኞች ሰው ትሆኝ እንደሆን ብለን ነው እንጂ እኮ ዝም ብለን ኧረ ብለን እንደማንኛውም እኮ እየሳቅን ማለፍ እኮ ቀላል ነገር እኮ ነው ይሄ ግንሳ፣ ለምን ለምን እህታችን ነገር የማንም መፋረጃ ለምን ትሆናለች የሚለው ነገር ነው ማለት ነው። ለማንኛውም ይሄን ነገር ሀሊማ የምትባለው ልጅ አድርሱልኝ፣ ሻራ አድርጉልኝ ማለት ነው። ሁላችሁንም አመሰግናለሁኝ እስከ መጨረሻው ተከታተሉት ቤተሰቦች፣ ቻው።